የደም ግፊት መድኃኒት መቼ መጀመር አለበት? ሰላም ዶክተር ቴክኒክ ብርሃኔ የውስጥ ስፔሻል ስታጅ ከላይ አምባ ውስጥ ስፔሻል ክሊኒክ። አንድ ሰው ከፍተኛ የሆነ የደም ግፊት ካለበት የደም ግፊት መድኃኒት መቼ መጀመር አለበት የሚለውን ለማወቅ ከሚከተሉት አራት ክራይቴሪያዎች አንዱን የሚያሟላ ከሆነ የደም ግፊት መድኃኒት መጀመር አለበት። አንደኛ የደም ግፊቱ መቶ አርባ በዘጠና እና ከዛ በላይ ከሆነ ሁለተኛ የደም ግፊቱ መቶ ሰላሳ በሰማንያ እና ከዛ በላይ ሆኖ ነገር ግን ከዚህ በፊት ካለበት ስትሮክ ከነበረው ስኳር ታካሚ ከሆነ እንዲሁም ደግሞ የኩላሊት ታካሚ በሽተኛ ከሆነ የደም ግፊት መድኃኒት መጀመር አለበት። ሶስተኛው የደም ግፊቱ መቶ ሰላሳ በሰማንያ እና ከዛ በላይ ሆኖ ነገር ግን ከላይ የዘረዘርናቸው ህመሞች ከሌሉበት በአስር ዓመት ውስጥ እነዛን ህመሞች ማለትም ስትሮክ፣ የልብ ችግር፣ የኩላሊት ዲቨሎፕ የማድረግ ዕድሉ ሰባት ነጥብ አምስት ፐርሰንት እና ከዛ በላይ ከሆነ መድኃኒቱ መጀመር ይኖርበታል። አራተኛውን የመጨረሻው ግፊቱ መቶ ሰላሳ እና መቶ ሰላሳ በሰማንያ እና ከዛ በላይ ሆኑ ነገር ግን የስትሮክ ከለለበት የልብ ችግር ከለለበት የኩላሊት ችግር ከለለበት እንዲሁም ደግሞ በአስር ዓመት ውስጥ እነዚህ ህመሞች ዲሎ የማድረግ እድሉ ከሰባት ነጥብ አምስት በመቶ በታች ከሆነ ይህ ሰው ከሶስት ወር እስከ ስድስት ወር ባለው ጊዜ ውስጥ በአንዱ ማርዘቤ ላይ ከመጋቡን በማስተካከል እንዲሁም ደግሞ ሪጉላር የሆነ ፊዚካል ኤክሰርሳይዝ እንዲያረግ አድርጎ ግፊቱ የማይስተካከል ከሆነ ማለትም ከመቶ ሰላሳ በሰማንያ የማይወርድ ከሆነ የግፊት መድኃኒት መጀመር አለበት። አመሰግናለሁ። ፎሮማርከሆነ